ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መስከረም 19 ወይም ሴፕቴምበር 29 የዕለቱን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳያለን። አሁን ቀጥታ ወደ መረጃዎቹ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 165 ብር ከ90 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 138 ብር ከ74 ሳንቲም ተገዝቶ 141 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 194 ብር ከ61 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 168 ብር ከ01 ሳንቲም ገዝቶ 171 ብር ከ37 ሳንቲም እየተሸጠ ነው። በንግድ ባንክ 161 ብር ከ66 ሳንቲም ተገዝቶ 164 ብር ከ90 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 208 ብር ከ15 ሳንቲም እየተመነዘረ ነው።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 በንግድ ባንክ 19 ብር ከ06 ሳንቲም ተገዝቶ 19 ብር ከ44 ሳንቲም እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 223 ብር ከ09 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 193 ብር ከ74 ሳንቲም ገዝቶ 197 ብር ከ61 ሳንቲም እየሸጠ ነው። በንግድ ባንክ 182 ብር ከ79 ሳንቲም ተገዝቶ 186 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 542 ብር ከ97 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 45 ብር ከ14 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬት ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ51 ሳንቲም ገዝቶ 44 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ78 ሳንቲም ተገዝቶ 38 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ20 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው 42 ብር ከ37 ሳንቲም ገዝቶ 43 ብር ከ22 ሳንቲም እየተሸጠ ነው። በንግድ ባንክ 36 ብር ከ97 ሳንቲም ተገዝቶ 37 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 431 ብር ከ68 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 233 ብር ከ76 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 439 ብር ከ67 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ99 ሳንቲም ሲመነዘር፣ አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ43 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚህ በቃን። መልካም ጊዜ፣ መልካም ቀን።